ሰላም፣ እዚህ የምናየው የኡኒክ ክሊኒክ የዩኒቨርሲቲ ክሊኒክ ነው። ይህ የዩኒቨርሲቲ ክሊኒክ እንግዲህ እንደሰማነው በሀገራችን የስድስት ኪሎ ከአራት ኪሎ እስከ ስድስት ኪሎ ያለው አካባቢ በሙሉ የዩኒቨርሲቲ ማዕከል ማድረግ እንደሚፈለግ ስለሰማው ምናልባት ይህ ነገር ይጠቅማል ብዬ ስለገመትኩኝ ነው። ይቅርታ እና እዚህ የምናየው እንግዲህ በፍራንክፈርት የሚገኝ የዩኒቨርሲቲ ክሊኒክ ነው። ይህ የዩኒቨርሲቲ ክሊኒክ በየቦታው የተለያዩ ከተማዎች ውስጥ ነው ያለው፣ አንድ ብቻ ሳይሆን በእያንዳንዱ ክልል ውስጥ አንድ የዩኒቨርሲቲ ክሊኒክ አለ ማለት ነው። እና ይህም አንዱ ነው በፍራንክፈርት የሚገኝ እና የምናየው ይሄ መግቢያው ነው። እዚህ ጋር ኢንፎርሜሽን ምናምን የሚሰጥበት ነው። እዚህ ጋር ማለት ነው ኢንፎርሜሽን የሚሰጡበት ነው። እና ከዚህ ስንወጣ እዚህ ውስጥ ብዙ የዩኒቨርሲቲ ተማሪዎች በሕክምና የሕክምና ማለት ነው የሕክምና ተማሪዎች ይኖራሉ ማለት ነው እየኖሩ እየሰሩ እየተማሩ በተግባር ከሌሎች ከነባር ዶክተሮች ጋር ሆነው እንትን ይላሉ ማለት ነው፣ እውቀታቸውን ያዳብራሉ። እና እንግዲህ እዚህ እንትን ውስጥ የሌለ የህክምና አይነት የለም ማለት ነው። ሁሉም አይነት የጥርስ፣ የማህፀን፣ የሳምባ፣ የውስጥ ደዌ አባላዘር ሁሉንም አይነት የህክምና አይነት ይይዛል። እና ሰዎች ከተለያዩ አካባቢ መጡ ታካሚዎች ሲመጡ የዩኒቨርስቲ ተማሪዎች ከነባሮቹ ዶክተሮች ጋር ሆነው እነዛን የሚመጡትን ሰዎች ያክማሉ ማለት ነው። በዛም ልምድ ይቀስማሉ እና እንግዲህ ይህንን ነገር ማሳየው ለምንድን ነው? ሀገራችንም ውስጥ በዚህ አይነት መልኩ በተለይ ከስድስት ኪሎ ከአራት ኪሎ እስከ ስድስት ኪሎ ባለው አካባቢ ላይ በዚህ መልኩ ቢሰራ፣ አንዱ አካባቢው እንግዲህ ያው የዩኒቨርስቲ ማዕከል ከሆነ አንዱ ትልቁ ተኮሪ ያለበት በህክምናው ላይ ስለሆነ በዛ መልኩ አንድ የዩኒቨርስቲ ክሊኒክ እዛ አካባቢ ይፈጠር። ጥቁር አንበሳ በእርግጥ አለ፣ ግን እንደዛ ትልቅ ይሁን በቃ በሙሉ ዜ የምናየው አንድ ትንሽ ከተማ ማለት ይቻላል ማለት ነው። ራሱ ለበ ህክምና ሙያ ብቻ እና የተለያዩ ቁጥር አለው። አሁን አሳያቸዋለሁ። እያንዳንዱ የህክምና ማዕከል ቁጥር አለው ማለት ነው። አሁን ለምሳሌ እዚህ ጋር ፊት ለፊት የምናየው ዩኒቨርስቲ ክሊኒክ ይላል። ምንድን ነው እንግዲህ፣ እያንዳንዱ ቤት ቁጥር አለው ማለት ነው። እያንዳንዱ ቤት ቁጥር አለው። አሁን ይሄ የምታዩት አንድ ቤት ሰባት ይባላል፣ ሀውስ ሰቨን ነው። እኛው የምግብ አዳራሽ ነው። ሁሉ እያንዳንዱ ቁጥር አለው። እያንዳንዱ ክፍል ቁጥር አለው ለተለያዩ አይነት። አሁን ይኛው ግን እንትን ነው እዚህ ጋ ሳያቸው ይታያቸዋል። እያንዳንዱን ሀውስ ሰበን፣ ሀውስ ኤይት፣ ሀውስ ናይን፣ ሀውስ ቴን፣ ሀውስ ኢለቨን፣ ሀውስ ሰርቲን፣ ሀውስ ፎርቲን፣ ሀውስ ፊፍቲን እያለ ይቀጥላል ማለት ነው። ይሄ ጋለሪ ኦፍ ሮዘን ጋርደን ወደ ጋርደን ይወስዳል ማለት ነው። ወደዛ አካባቢ እነዛ ሁሉ የምታዩት እያንዳንዱ ግማሹ እዚህ እየኖሩ እዚህ እየተማሩ እና ሕክምናም ያደርጋሉ ማለት ነው። እና የዞርን እናያለን። በጣም ነው የሚገርማችሁ። በጣም ትልቅነቱን ላሳያችሁ ነው፣ እዚህ ጋር መጥቼ ማሳያችሁ ማለት ነው። በሙሉ እንግዲህ የዩኒቨርስቲው ክሊኒክ ነው። ያው በሀገራችንም አሁን ቅጥር ግቢ የሚባል አጥር ምናምን የለው። ያው ቤቶች ተሰርተዋል፣ አጥር ግን በሙሉ ያው የተያያዘ ነው ማለት ነው። የተለያየ አይነት ሕክምና በምትመጡበት ሰዓት ቁጥር ይነገራቸዋል። ይሄኛው የቤት ቁጥር ጋ ነው የምትመጡት ይባላል። እዛ ይላችሁ ህክምናችሁን ታደርጋላችሁ። እንግዲህ እዚህ ልዩ ከሌላው የሐኪም ቤት የሚለየው ምንድን ነው? ህክምና በምታደርጉበት ሰዓት ዶክተሮችም አሉ፣ ተማሪዎችም አሉ ነው እና ተማሪዎቹ አንደኛ ልምድ ያገኙበታል፣ ዶክተሮቹ እያሳዩቸው ህክምናቸውን ያደርጋሉ ማለት ነው። በጣም ብዙ ዶክተሮች ያሉት ቅድም እንደነገርኳችሁ በተለያየ አይነት የህክምና አይነት ማለት ነው የጆሮ የጥርስ የሆድቃ የሳምባ የአይምሮ ምን የሌለ ያለ በቃ ሁሉንም ነው የሚያጠቃለው ማለት ነው እና ይሄ በጣም ጥሩ ዘዴ ነው ብዬ እገምታለሁ እዚህ ጋ አሁን የምናየው 13 ኤ ይላል እስኪ 13 ኤ ምንድን ነው እናያለን ያለን አብረን 13 ኤ ምንድን ነው የሚያጠቃለው የሚለውን እናያለን አዚጋ ሆና 13 ኤ አለ እ ፍርስታ ዩኒቨርሲቲ ክሊኒክ ፍራንክፉርት ፍርስታ ክሊኒክ ፎር አንስታዚ የሚሰጥበት ነው። እዛ ለምሳሌ ሰዎች ኦፕራሲዮን ምናምን በሚያደርጉበት ሰዓት የሚወጉት እንዳይሰማቸው እንዳያማቸው እዚህ ላይ እንደዛ አይነት ነገሮች የሚሰሩ ናቸው ማለት ነው። እነዚህ እያለ እያለ ይቀጥላል። ሁሉንም እናያለን። እዚህ ጋ 13 በ አለ። 13 በ ምንድን ነው? ይህም ከዛኛው ጋር አንድ አይነት ነው ማለት ነው። ይህም ግማሹ ቢሮ ነው ቢሮ ሁሉ ቢሮም አለው ሁሉ ነገር አለው ማለት ነው። ኦኬ፣ እዚህ ጋር ደግሞ ብዙ ነው። በቃ ሀያ ሶስት ደ አለ ሀያ ሶስት ደ ምንድን ነው? ሴንትሩም የኦፕራሲዮን ሴንተር ነው ማለት ነው። ደግሞ የኦፕራሲዮን ሴንተር ነው እና አዎ እዚህ ጋ አሁን እዚህ ጋ የምታዩቸው ተማሪዎች ናቸው እንግዲህ የእኛው የምንድን ነው ሴንትሩም ደፎ ኬሪዮግ ማለት ለአፍንጫ ሀልስ ና ዘን ኦረን የጆሮ የአፍንጫ እና የፕላስቲክ ደግሞ አንዳንድ ጊዜ ያላደለ ሰዎች ስፊታቸው ሲጎዳ ፕላስቲክ ጥገና የሚደረግላቸው ያንን ያጠቃልላል። ሴንትሮ ፎ ራዲዮሎጊም አለዚህ ራዲዮሎጊ ያለ ሁሉም ነገር እዚህ ያጠቃ 23 በ አለ ማለት ነው። እንደዚህ ያለ ይቀጥላል ማለት እና በቃ እንደዚህ ነው፣ የተለያየ ቤት እያንዳንዱ እንትን የራሱ የሆነ ሀውስ አለ፣ የራሱ የሆነ ቤት አለው እና ቁጥሩን ብቻ እያችሁ መሄድ ነው ማለት ነው። 15 አሁን እዛ ጋ ምናየው 15 በ አለ፣ 15 በ ምንድን ነው? እንግዲህ በጣም ትልቅ ነው። ሁሉን ባላሳያችሁም የተወሰነውን ያው ለሀገራችን ትምህርት እንዲሆን፣ ያው እንግዲህ እንደተባለው ከአራት ኪሎ እስከ ስድስት ኪሎ የሚሰራ ከሆነ እንደዛ የኛው ሴንተር ፎር ኪንግ ኦንድ ለሕፃናትና ለልጆች ይሄ ደግሞ የማዋለጃ ነው ማለት ነው። እዚህ ጋር ይታያቸዋል። የኛው አስራ አምስት ቤ ይላል አስራ አምስት ቤ ለህፃናት ነው ክሊኒክ ፎር ፍራውንድ የሴቶች እና ልጆች የልጆች ማዋላጃ የሚረዳበት ነው። እና ስትራል ቴራፒ የሚጠረጋል ማለት ነው። ይሄ የጨረር እንትንም እዚህ ይሰጣል ማለት ነው። ጊኖኮሎጊ አለ። ያ ጊኖኮሎጊ ያወታውቅ የሴቶች የማህጸን ነገሮችን የሚያጠቃልል ማለት ነው። ይሄኛው 1አት ቤ ማለት ነው። እንደዛ እያለ ይቀጥላል ማለት ነው። እንደዛ እያለ እንግዲህ በጣም ትልቅ ነው። ሁሉን ማሳየት አልችልም። አንድ እንዳልኳችሁ አንድ ትንሽ አገር ማለት ነው። አንድ ትንሽ አገር እንደማለት ነው። አንድ ትንሽ አገር እንኳን ባይል አንድ ትንሽ በጣም ትንሽ አንዳንድ ጊዜ ያለው አለ አንዳንድ ትንሽ ከተማዎች ልክ እንደዛ ማለት ነው። ሁሉን አይነት እንትን የሕክምና አይነት ያጠቃልላል የህፃናቶች የአዋቂዎች። የሴቶች አሁን እንዳየ ነው የወንዶች የአፍንጫ እና የጆሮ ምናምን ፕላስቲክ ሮጊ የፕላስቲክ ቀዶ ጥገና እና በጣም ትልቅ በመሆኑ ይሁላችሁ እንደዚህ በካርታ እያያችሁ ነው የምትሄዱት ማለት ነው ቦታውን ለመፈለግ ይህን ይመስላል ማለት ነው፣ ቦታው ያለው ቦታ ማለት ነው። በዚህ መልኩ እያንዳንዱ ቁጥር እዚ ጋ ወዴት እንደምትሄዱ እዚ ጋ ይታያቸዋል ማለት ነው። ካጣችሁት በዚህ መታችሁ ቁጥሩ የት አካባቢ የናንተ ቁጥር መሄድ የምትፈልጉበት። ያ እንግዲህ በስልክ ደውላችሁ የኛውን ቁጥር በዚህ ቁጥር ውስጥ ያለ ነው። ለምሳሌ ለሴት ከሆነ ለጆሮ ከፈለጋችሁ፣ ለጥርስ ከፈለጋችሁ ቁጥር ይነገራችሁ። እንደዚህ እንደዚህ ያለው ቁጥር ጋና ትባላለ። ደውለ ስልክ አለ በኦንላይን ደውለ ከዛ በኋላ መሄድ ነው። ዚጋሁን 18 ይላል እና የእኛውም አንስታዚ ነው አንስታዚ ነው። እዚህ እዚህ ጋ ደግሞ ምንድን ነው 18ት አለ እዚጋ እንደምታዩት ማለት ነው። እና በቃ በጣም ትልቅ ነው። እያንዳንዱ ቤት ቁጥር አለው እንዳልኳችሁ ቁጥሩን ብቻ እየፈለጋችሁ የምትፈልጉበት ለእናንተ የሚያስፈልገው የምርመራ ቦታ መሄድ ይቻላል ማለት ነው፣ ያለምንም ችግር በትልቁ እያንዳንዱ ቤት ላይ ቁጥር ተጽፏል፣ እና ያንን ቁጥር እየተመለከትን ወደ ተፈለገው ቦታ እንሄዳለን ማለት ነው። እና እንግዲህ የኔ ምኞቲ ምንድነው? ኢትዮጵያም ውስጥ ያው ከአራት ኪሎ እስከ ስድስት ኪሎ ያለው አካባቢ እንትን ማዕከል ይሆናል፣ የዩኒቨርሲቲዎች ማዕከል ይሆናል ተብሏል። እና በዚህ ነገር ላይ በጣም ቢታሰብበት፣ በዚህ ነገር ላይ እንዲታሰብበት ቢሆን በጣም ጥሩ ነው ማለት ነው። ዩኒቨርሲቲ ክሊኒክ የዩኒቨርሲቲ ክሊኒክ ተብሎ፣ የአዲስ አበባ ዩኒቨርሲቲ ክሊኒክ ተብሎ በዚህ መልኩ አንድ ትልቅ ክሊኒክ ሁሉን ያቀፈ ተማሪዎችም እየተማሩበት እየኖሩበት በቃ እዛው እየተማሩ እዛው ትምህርታቸውን የሚያዳብሩበት ወደ ዶክተር ወደ ጥሩ ዶክተር የሚሆኑበት ማዕከል እዛ አካባቢ ቢፈጠር በጣም መልካም ነው። እዚጋ ሜንዛ ይባላል ማለት ነው። አስተማሪዎችም ሆኑ ምናምን በረፍት ጊዜያቸው የሚመገቡበት ትልቅ አዳራሽ ማለት ኛ ጋ የሚታዩት ማለት ነው። ይሄ እዚጋ የሚታየው ትልቅ አዳራሽ ሜንዛ የምግብ መብያቸው ነው ማለት ነው እረፍት በሚያ ዶክተሮችም ሆኑ ማንኛውም እረፍት በሚያ ተማሪዎች በሚያርፉበት ሰዓት መጥተው እዚህ ምግብ እዚህ ጋር እንደምታዩት ምግብ ይመገባሉ። ኦኬ። እዚህ ጋር ደግሞ ኢንፌክሲሎጂ የኢንፌክሽን ያለበት ሰው እዚህ ጋር የራሱ 23 ኢንፌክሽን ያለበት ሰው የሚታከምበት በጣም እንዲህ አይነት ቦታ ላይ በተለይ ጥንቃቄ ያደርጋሉ ማለት ኢንፌክሽን ያለበት ሰው ማንም በርብሪ ይዘጋል፣ አይከፈትም። በጥንቃቄ ነው ማለት ነው። አንዳንድ በተለይ ከውጭ የሚመጡ ሰዎች የሚያመጡት በሽታ ካለ ለምሳሌ በጣም ምት የሚለው የዚህ የዴሞክራቲክ ኮንጎ ውስጥ ከቺምፓንዝ የሚመጣው ኢቦላ ኢቦላ ቫይረስ ምናምን፣ ለምሳሌ አንዳንድ ጊዜ ሰዎች ብዙ እዚያ አካባቢ ለቱሪስትነት ይሄዳሉ። እንደዛ የሚኖሩበት ሰት ኢንፌክሲየስ ከሆኑ ማለት ነው እንደ አይነት ቦታ ወዲያው የራሱ የሆነ ክፍት ቤት አለው 23 አ እዚህ ጋ እንዳሳይ ይመጣል ይዘጋበታል ማለት ነው። በጣም ጥንቃቄ ተደርጎ አካባቢው ላይ ሰው ድርሻ አይልም እንደዛ እንደዛ እያለ እንትን ይላል ማለት ነው። ሁላችሁ እንግዲህ ይህን ይመስላል በአጠቃላይ እና የምመኘው ምንድን ነው እንግዲህ እንደዚህ የታሰበ ከሆነ ያንን አካባቢ ከአራት ኪሎ እስከ ስድስት ኪሎ ያለውን አካባቢ እንደዚህ የዩኒቨርሲቲ ማዕከል ማድረግ ካስፈለገ ማለት ነው። በተለይ በሕክምና ጉዳይ ላይ በጣም እንዲተኮርበት እንላለን። እና እንደዚ አይነት ሁኔታውን ችን አያለው ብዬ ገምታለሁ። አሁን በተናገርኩት መሰለት ነው። በዚህ እንዳየነው አይነት እንኳን ትልቅ ባይሆን ከተቻለ ልክ እንደዚህ ቢሰራ ማይኖት ያው አይሰራም ብለን የሚገመት ነው ሁሉ እየተሰራ ነው አሁን ኢትዮጵያ ውስጥ እና እንዲህ አይነቱ ነገር ከተበረታ መስራት 24/7 ይሰራል ሀገራችን ውስጥ። እንደዛ ከተሰራ ይህም የማይሆንበት ምንም ምክንያት የለም እላለሁኝ እና እንግዲህ ይሄ ነው የኔ ምኞት። እንደዚህ አይነት ሁኔታዎችን አይቼ ደግሞ የሀገራችን ውስጥ ያለውን የአካባቢውን ያንን እንደተባለው የአራት ኪሎን እና የስድስት ኪሎን ዩኒቨርሲቲ ማዕከል ለማየት ያብቃን፣ ገብቼ ለመዘገብ ያብቃኝ እላለሁ። ስላዳመጣችሁኝ አመሰግናለሁ። እዚህ ላይ ያው እንግዲህ ደግሞ ማሳያቸው ምንድን ነው? ከዚህ ወጣ ስትሉ አሁን በትልክ የላይት ትሬን ትራም የሚባለው ማለት ነው። ትራምና ብዙ ሰዎች ትራምንና ሌላውን ፈጣን ባቡር ለይተው ማወቅ አልቻሉም፣ እና ባቡሩ አንዳንድ እንትኖች እንትን ሲሉ ይሰማሉ። ፈጣን ቀርፋፋ ነው ምናምን እንደዚህ። ትራም ማለት ትራም ማለት የከተማ ባቡር ስለሆነ ቀላል ባቡር ስለሆነ ፈጣን መሆን አይችልም በፍጹም ምክንያቱም ከፈጠነ ብዙ አደጋ ሊያደርስ ስለሚችል ማለት ነው አሁን እንኳን እንደሰማችሁት ከአዲስ አበባ እስከ ጅቡቲ ያለው ትንሽ 60 ኪሎ ሜትር ፐር ሀወር ስለፈጠነ እንኳን ብዙ አደጋ እያደረሰ ነው ሰዎች ተጠንቀቁ ሲባል ናም ሰምተናል እና አዲስ አበባ ስትታያችሁ ያ ባቡር 8 ኪሎ ሜትር ፐር ሀወር ወይም 100 ኪሎ ሜትር ፐር ሀወር ቢበር ምን አይነት አደጋ እንደሚፈጥር ማለት ነው ሰዎች ዝም ብለው ነው የሚገቡት ጥንቃቄ የላቸውም። ከዚህ ከአንደኛው መስመር ወደ ሌላ መስመር የሚሮጠው እንደዛ ስለሆነ ቀላል ባቡርን ለይተን ማወቅ መቻል አለብን ማለት ነው። ቀላል ባቡር እና ሌላው የፈጣን ባቡር የሚባለው በጣም ልዩነት እንዳለ ሁላችን ማወቅ እና ሁሉም ነው እዚህም ሀገር አሁን ሁሉም ለምደምተ አሁን ዛ ጋር ለምሳሌ ዛ ላይ ያልያችሁት ፈጣን ባቡር ነው። በዛ በኩል ያሉ እዚህኛው ግን ልክ እንዳገራችን ነው ማለት ነው። አያችሁ? ልክ እንዳገራችሁ በቃ መንገዱም አካፍሎት ነው የሚሄደው ማለት ነው። ይታያቸዋል፣ እና ያ አዲስ አበባ ብቻ አይደለም። አንዳንድ ሰዎች ኮምፕሌንስ ነው የሚፈጥሩ ነው እዚህ ጋር የሚነሳል እና ምናምን የሚሉ አንዳንድ ደደቦች ስላሉ፣ ይቅርታ ስለ አነጋገሬ እንዲህ በማለቴ ማለት ነው። እና ሁሉም ጋር ያለ ነው እዚህ ጋር ይታያቸዋል፣ መርከቡ እና እኛም ጋር የወንዝ ዳር ዳርቻው እንደዚህ ውሃውን ገደብ አድርገው አሁን በክረምቱ እንዲህ አይነት ውሃ የሚፈጠርበት ሁኔታ ቢፈጠር መልካም ነው ላለ እንዲህ አይነት ኦኬን ያክል እንኳን ትልቅ ባይሆን፣ ግን ገደብ ከተደረገ ለአሳማ እና ትንንሽ ጀልባዎች እንደዚህ ትልቅ መርከብ እንኳን ባይሆን ትንንሽ ጀልባዎችን እንትን ማለት ይቻላል ብዬ ገምታለሁ። ለመዝናኛ ላ አይደለም? ሁለትና ሶስት ሰው የሚይዙ ጀልባዎችን ውሃው ገደብ አድርጎ ለምሳሌ የቀበና ወንዝ መጨረሻው አካባቢ ላይ ከተገደበ ውሃ ይሞላል። በክረምት እና አንድ አመት ሙሉ ይዞ የተወሰነ እየለቀቁ በጣም መጠቀም ይቻላል። ይሄኛው ግን በጣም ትልቅ ነው። የሆነ እዚጋ እንደምታዩት ውሃው ማይን ይባላል እና በጣም ትልቅ ውሃ ነው በጣም ሰፊ ነው እና መርከቦች እንደዚህ ይጓጓዙበታል። የቃ እንዳሁም ከዚህ ብቻ ሳይሆን ወደ ሌላም ወደ ጎረቤት ሀገሮች ሁሉ በመርከብ ይጓጓዛል ማለት ነው እና የተገናኙ ናቸው ማለት ነው። እና እንግዲህ ጅምሩ ጥሩ ነው። ሀገራችንም እንደዚህ አይነት ሁኔታዎች የሚፈጠሩበት ሁኔታ ሩቅ አይሆንም ብለን እንገምታለን። እንግዲህ የዛሬው ሀሳብ ይህን ይመስላል። ላዳመጣችሁ በጣም አመሰግናለው ነው